ል ኧረ መሸሻ ማተቤ እንደት አደርክ? እንደት ነህ? እንደት አባክኑ አይደል? በጠዋት አንተ ይዘው ዱ እምቢ ብሎኝ አይደል፣ እምቢ ብሎኝ ምን አባቱ ነው? እንደው ትንሽ ቀገብ ብሎ ሚሆን

ምን እንዴት ነው? አንተስ እያረስ ነው እ እንጂ እንግዲያ አይዞን ማሰቢ ለዚህ ምን እናንተ መቼም ነገረኛ ሆናችሁ፣ አንድ ጊዜ እንደዚህ አንድ ጊዜ እንደዚህ እያላችሁ ስሜን ጭምር ታጠፉኛላችሁ። ሰው አርሶ ለፍቶ እንዳይበላ ባገሩ ላይ ጀምር። አንተ ሰው ምስጋና የለህም። የምን ላድርግ ብለህ ነው ከተማውን ተዛክሬ ከረምኩኝ? መሬት እጦም እንዳይባጅ ብዬ አይደለ እንዴ? እሱማ፣ እውነትህን ነው እንጂ ወንድሜ፣ እውነትህን ነው። እንዴት ነው? ያንተውንም እንደ ነገሩ እያጫረው እንጂ በአጭር ትቀራለህ። የለህም እኮ አንተ። እንዴት አንተ እኔ የምጭረው ይፈራውና አየኸው የለም እ? ይፈራው። አረ የለም ተው እ ብቻ ነገር። ይፈራውና እኔ እኮ አሁን የለም እኮ አንድ ላይ የለም ያለን። አልመጣም አልመጣን በዚህ እንደው ሲያገድም ሲያልፋ ላይ ይሁን? ተው እንጂ በደህና ወርሻ ላይ ግሙን ነገር አልጨምርም። እ? በል እስኪ አይዞህ። ቆይ እ ነው ፈታሁ። ምን ማድረግ ነው? እሱን እየፈለግ ነው። እሱን ደግሞ ነው አልተገኘም። አንተ ሁሉም ጠፉ እኮ እናንተ ታውቃላችሁ እንግዲህ

ምንድን ነው? አቀው ልላት አባታ ብላ እኮ እንዴት ነው ዳነዋ ማን ተገኘ እንትን ድምጿ አልተሰማ። እና ምን ስቲ ሆና ምን ጠብቅ እንዲው እኮ እና አንተ ምን ምን ምን ምን ስድሳ ነው የገጠመህ? እንዴት ነው የምናደርገው እንዴት ምናረግ ነው? እንዴት ምናረግ ነኝ? ይኸው ስንቱ መሬቱን እያረሰ ስንቱ መሬቱን እንደዚህ እያለሰለሰ፣ እኔ ተቀምጬ ዝም ብዬ እንደተዋለበት ስንጓለል ውላ። እኔስ ይኸው አንተን ብያይል እርሻ ምገባውን ትቼ መጣሁኝ። መሸሻስ ያባክነዋል፣ ያረሰ ያጣድፈዋል። አዎ ኡራ፣ እህት ላይ እህት ላይ ያለው ተረገመ ያባክነው በዚህ በላይ ያለው ነው ወስድ እዚያ በትኜ ነው የምትለው ጭንቅላቱ ምን አባቱ እሱ እንዲህ እኔን እያቀወለን እሱ ያርሳል አይደል እህ አሁን እኔ ምልህ ነው ወስድ ሽፈራው ማሙት ምን ሆነች ነው የሚባል ቆይ እስቲ ምን ነው ሁና ነው እንዴት ነው ግራ ያጋባል እኮ ምን እንት የተፈርዶ እኮ ነው የተፈርዶ እኮ ነው ተፈርዶ የምትለው ነው አንዱን ስንልው አንዱ አንዱን ስንልው አንዱ እንደው በፍለጋ እድሜያችንን ልንፈጀው ነው አንተ ግራ የገባው ነገር እኮ ነው ይሄ የሚጣራው ሰውዬ የሚጣራው ይሄ ቆሌው ይሄ ዝም ብሎ ምን ምን ነው እሱ እንኳ እሱ ነው እንጃ በትመኔ ያሰጠው ይጣራል ብለህ ነው ምን የሚጣራ ነገር አለው እሷ ጭምር ትልቋ ሰት ሴትዮ፣ እውነት ለጉድ ጥላህ እንዲያርጋህ ምትሄድ ናንድ ናማ ተነስ ንሂድ፣ ተነስ ንሂድ። እኔ አንተን ፍለጋል የመጣሁኝ ሀገሩን ማካለል። አሁን እኮ ናማንድ ናሙት ከዚህ ሰው እንደሌለው አደራህ። እዚህ ማን ደስ ይበለው ብለህ ነው ብትመጣም ነ ቤት እንደው ብቅ ብትል እንኳን እዚህ ተምትቀመጥ አንተ ተመጣህ ሲል ቅቤቱን ምለው ተሰው ጋር ሆኛለ ቤቱን ተሰው ጋር ሆኛለ ናስቲ ዋ አርባ ጊዜ እየጠራኝ እንዴት ይይ እንትናለህ? ምን ተዚ ወዲ አይ መጥራቱ አይቀርም አይቀርም መጥራቱ ዋ መጥራቱ ይቀራሉ እንትን ታልሁ ያ ቡዳን ሚያ ሚያ ሚያርስበትን አሳየኝና፣ እሱማ እንዲ በላይ ነው የሚያርስ። በቃ እሱ አሁን መጀመሪያ እሱን ነው እንትን እሚል ሌላው ነገር ኋላ ይደርሳል። ሳንማ ምንም ማረጋት ነው፣ ታዝ ማመጣት ነው። ይሄ ታዝ ማመጣት አሃ እና ዝም ብሎ

ልፈታ ነው ቆይ ዙሪያ ጥምጥም እንደ ልቦ አድርጎ አርሶ አይስዱ እንደ ልቦ ነው አርሶ ልጁ አውሪ ነው እኮ አውሪ ነው ችንተን ኮዷን ቢተው ሸጋ ነበረ።እና እና እውነት ይሄድ ይመስላል ልፈታ ነው ሲላይ ነበር እንግዲህ መስክ ይዟቸው ወርዶ ነው እንጂ

ማንን ነው የምነግረው? ዋ ሻሽ ሄደችበትን ነው እንጂ እና የማን ነው የምነግረው? ሽፈራው ምን ብዬ ነው የምነግረው? እኔ ምን አውቃለሁ? የሄደችበትን አብራችሁ ያል ምትዶልቱ አብራችሁ ያል ፍዳ መከራ የምትበሉ የምትጠጡ ስንት ነገር የምታረጉ አብራችሁ ያል፣ እንዴት ሳትነግሪሽ ነው ወይ? እሱ ጭምር እንዲህ ተሰቃይቶ ፍዳውን መከራው ምን እንዴት ይባሉ ያልነገረችው ነው ወይ? እኔ ምትነግረኝ ውስጡ ውስጡን ታወሩ ያል፣ እናንተ ማታወሩ ያል፣ ያለ አንተ እንዴት እንዴት ነው የምትነገር? እንዴው ታይው እንዴው ንገሪው፣ ሙች ንገሪው። እሱም ተሰቃይቶ እንዲህ ፍዳውን መከራውን አይቶ አይሙት ንገር። ነገር ወደን ብትነግሪው ነው የሚሻል። አራ እንግዲህ እናቴ የሰው ትዳር ብቻ ነው መመተን የሚያውቁ ብዬ ነበረ። የእነሱንም በት ነው ታረፉ። እህ እንትም ታራ አ እንግዲህ አላውቅም እናቴ። ዋ በት ነው ታረፉ። እንግዲህ እስቲ ረዲያ ያን ነበረ መሳይ እናቴ፣ እንደዚህ ሆኖ ቀረ። ያን የመሰለ ትዳሩ ተዘጋ ቤቱ ሁላ ተዘጋ። እንጅ ተዘጋ ቤቱ ተዘግቷል። የለም እኮ በሀገር፣ የለም በመንደሩም የለም አሉ። በህድ ማን ነው በዚያው ሰው ሲነግረኝ የለም መሽፈራው የለም አሉ። ቤቱም እንደተዘጋ ነው አሉ፣ እንደተቆለፈ ነው አሉ። የት እንዳለ፣ ከብቶች የት እንዳሉ አይታወቅም አሉ። ታጁ እንዳልበላሁ እንዳልጠጣሁ፣ አንድ ቀን በቤቱ እንኳን ጢስ ሳላጤስለት፣ እጀንጀራ እንኳን ሳልጋግርለት አፈር ልብላ አፈር ልብላ፣ እንዲያ ነው ህጁ እንጂ ጋግሪለት፣ ርስ ብሎ ሲቀር ጋግሪለት፣ አውኪለት፣ ጠላም ወጭለት፣ ሁሉን ነገር ሄደሽ አርግለት። እኔማ ያን ያክል አመት ያን ያክል ስኖር ቆሎ ባፌ እየነደደ ቂጣ በብረምጣድ እየቀጠቀጥኩኝ ገንፎ እየቀጠቀጥኩኝ ገንፎኝ እንዲህ እያማሰልሁ ስንወር፣ አንድ ቀን እንኳን እንኳን እንደዚህ ብለሽ ልትይ ቀርቶ አንድ ቀን እንኳን እንኳንምንደውስ ወሽሞሻላ ወሽሞሻ ክላለኝ ያልሆነ ነገር አትናገር እየመጣ ወሽሞሻል እንጂ እንጂ ጋግሪለት፣ አውኪለት እና በከለታ እንደውሳ ድሮ ወይስ ታረግልኝው አሹን ተላባ እና እንግዲህ፣ አንተ ሰውዬ እኔ ነግር ያለው እዚህ እንዴት ነው እንግዲህ፣ አንያ ያን ያክል ዘመንን የፍድ የመከሪያን አንድ ዜ በጫቀ አንድ ዜ በድሩ ሳድር አንድ ነገር እንኳን ያላረግሽልኝ እና እና ምን ነገር ግለጥ፣ ምን ማድርኝሳ? ያን ይሮ ስትቦጭው አሹጣ ላይ አኛው ወፍራሙ እሱ ሁላ አድርጊለት፣ እና መቦጭለት ላይ ደግሞ ይምጣልኝ እንጂ ደግሞ ምን አባቱ እንዴት ማልቦጭለት? እንኳን እሱ የሌለው የሚቦጨል እቤት የለም ያሉኝ ከለዚያ ነው እሱም ቤት የለም፣ ወጣለ ብለው የነገሩ ለዚያ ነው ሮ እናቴ ምን ያርግ፣ በየጫካው ይንጓለል እንጂ እሱም የተሞናሞነ ቤት እንዳልነበረው። አንድ ዚ አጋንንቱ፣ አንድ ዚ የዛሩ ሲጠራው ምን አባቱ ያርግ ሲጠራው። አዎ ምን ብሎን የጠራው? ምን ብሎን የጠራው? አንድ ዚ ማተቤ፣ አንድ ዚ ሽፈራው፣ አንድ ዚ አንተ። እንዲሁ የጎረቤቱን ሁላ ነው አሉ የሚጠራ። ምኑ ነው እንደዚህ የሚጠራ? አጋንንቱ ነው እንጂ በተዘጋ ቤት ብቻውን ሁኖ ሞት አሁን ሽፈራው ብሉ ሁሉ ጠርቶ ዋ አንድ ጊዜ ሻሻ ይላል፣ አንድ ጊዜ በላይነሽ ይላል አሉ። እኔ ምን አውቄ የማይጣራው ምን ይላል በላይነሽ ሁሉ በላይነሽ ሰላ ለመሰላል አላለ። ቀዳዳ ብጥርቅ ነው ሰውየው፣ ቀዳዳ ነው ቀዳዳ ነው እንጂ አሁን ሽፈራው ብሎ ተጣርቶ ነው። ቢጠራ ቢጠራ ማተቤን ነው የሚጠራው። ማተቤ ነው ብሎ ቢሆን ማተቤን ነው ጠርቶ፣ እሱም ሰምታው አትምና አልሰማሁም እንጂ። እሱም ማተቤ ስለማውቀው ነው። ማተቤ እኮ ዘመዱ ነው

ነግረዋለሁ ምነጉጉር ተቢዘጋ ሪያቸው ይጠር አንተ ክላልኝ ነው ነገር ሁላ ውብኛ ውብኛ አርጋችሁ ሳል ነው እንዲ ጉዳይ